መለክተኛው ማለት ነው መለክተኛውን እንግዲህ ሁላችሁም ታውቁታላችሁ ብዬ ተስፋ አደርጋለሁ ማንም የማያውቀው ሰው አለ ብዬ አላስብም እንግዲህ መለክተኛውን ፊቱን አሳይቶ አያውቅም እውነት ለመናገር እስካሁን ድረስ ሲሰራ አንድ ቀን ፊቱን አሳይቶ አያውቅም በትናንቱ ዕለት ግን በትናንት ወዲያ ነው ተትናንቱ ለታ ሰይፉ ላይ ቀርቦ እንግዲህ ፊቱን አሳይቷል ሁሉን ነገር ሁሉን ያደለው ከመልክ ከሁሉም ከጸባይ ከሚያደርገው ስራ ሁሉን ያደለው መልከ መልካም እንግዲህ እንደምታዩት፣ ይህን የመሰለ ሽበላ ነው መለክተኛው ማለት ማለት ነው። እውነት ለመናገር ሲስቅ እራሱ ልብ ነው ትርትር የሚያደርገው እውነት ስነግራችሁ፣ ሲስቅ ጥርሱ እንዴት እንደሚያምርህ፣ እውነት ስነግራችሁ ሁሉን አሟልቶ የሰጠው ነውና፣ ይኸው እንግዲህ መለክተኛው ፊትህን አሳየን፣ አሳየን፣ አሳየን ስትሉ የነበራችሁ ይኸው መቷል ማለት ነው ይመች እንኳን መጣህ፣ ማለት ነው። ምክንያቱም በሰሞኑ ያለ ስሙ ስሙ እየሰጡት ነበር። እውነት ለመናገር በጣም መልካም ልጅ ነው። ኢትዮጵያ ላይ መልካም ስራ የሚሰሩትን ሰዎች አንዳንድ ሰዎች እየገቡ እንዳይረዱ የማያረጉ ሰዎች አሉና እናንተን ፈጣሪ እውነት ምን ልበላችሁ፣ ስርአታችሁን ብትይዙ ጥሩ ነው። መለክተኛው ማለት የብዙ ሰዎችን እንባ አባሽ ታማኝ እንቁ ልጅ ነው እውነት ለመናገርና እንዲዚ እያደረጋችሁ ሰውን እንትን ባትሉ እንዲያይረዳ ባታረጉ ጥሩ ነው። በእኔኝ እናንተ ሞቀ ቤታችሁ ተቀምጣችሁ ያመራችሁን እየበላችሁ እየጠጣችሁ ሌላው ሰው እንዳይረዳ የምታደርጉ ሰዎች እግዚአብሔር ልቦና አይስጣችሁ። መለክተኛው በጣም መልካም ልጅ ነው፣ ጥሩ ልጅ ነው። እውነት ለመናገር ሁሉም ሰው ነው የሚያምነው መለክተኛውን። የማንንም ሀቅ አይፈልግም። ስለዚህ ያለ ስንስም አትስጡ እላለሁ በዚህ አጋጣሚ ወንድም አለሜ የባህር ዳሩ ቆንጆ ማለት ነው። እንኳንም አየንህ። እውነት ለመናገር ይመቻ አባቴ፣ በጣም ነው ደስ ያለኝ። እውነት ማለት ብዙዎቹ ብዙዎቹ ሌላ ነገር እያሉ ነበር እና እንግዲህ መለክተኛው ማለት ይሄ ነው ላችኋለሁ። ወደችዬ፣ አወዳችኋለሁ። ባይ ባይ